ከአዳም እስከ ዮሐንስ ከአዳም እስከ ክርስቶስ ድረስ ያሉ ነፍሳት ከሲኦል ወጥተዋል። እንኳን ደስ አላችሁ፣ እንኳን ደስ አለ። ሲኦልን ባዶ አደረጋት። ካልግባል ብለው ዛሬም ባለመረዳተሮቻ ላይ ያሉ ሰዎች አሉ። እኔ ካልገባሁ ካልተረዳነው ትርጉሙ እሱ ነው። ዋአርሃዋን ቀጸገነት የገነትን በር ከፈተልን፣ ተረድተኗል። በሩ ክፍት ነው። ከእኛ የሚጠበቀው መግባት ነው። የምንገባው በስራችን ምንገባ፣ በሃይማኖታችን የምንገባው፣ በምግባራችን የምንገባው፣ በንሳችን የምንገባው፣ ቅዱስ ስጋው ከወርደሙን በመብላታችን በመጠጣታችን ገነትን የገነትን በር ከፈተልን። ዋግበ ለአዳም ውሰማሪ ቀዳማዊ አዳምን ወደ ቀዳማዊ ማረጉ መለሰው። ያ እንኳን ደስ አላችሁ መመና እውነት ነ ወደ ምን መለሰው? ወደ ቀዳማዊ ማረጉ የቀደመው ማረግ እንደተመለሰልን እደተመለሰልን ተረድተነዋል።

ንሳገ ባየው ተስፋ የቆረጡ ተስፋ የሚቆርጡ ተስፋ በመቁረጥ ላይ ያሉ ብዙዎቹ ለምን ሆኑ? ወደ ቀደመ ክብራችን ተመልሰን የገነት በር ተከፍቶልን ከኃጢአት እስራት ተፈተን ሲሆንም ባዶ አድርጎልን የተወጋ ጎኑን የተቸነከሩ እጆቹን እግሮቹን አሳይቶ እነሆ ብሎ ነግሮን